መላክቱ ነጭ ለብሰው ምስራች፣ ና በሰሩ ተነስቷል ኢየሱስ ብለው ለዓለም እንዲናገሩ ተነስቷል ኢየሱስ ብለው ለዓለም እንዲናገሩ

እኛ እንደገባ ገባወ አብርሃም ሥላሴ አሜን። እግዚአብሔር ምረት ሚያምታአላችሁ፣ በምረት ይጎብኛችሁ። ሁሌም እኛ ስለናንተ በጣም እናስባለን። እኛ እንደምናስበው መድኃኔዓለም ደግሞ በምረት ይጎብኛችሁ። ምንም አይደለም፣ የእውነት

እንደዚህ የሰበሰበን አምላክ ሁሌም በፍቅር ይሰብስበን፣ በአንድነት ይሰብስበን፣ አይለየን። የማናችንም ህመም ወይም ደግሞ ሀዘን አያሰማል። ሀገራችንን ሰላም ያደርግልን። ሀገር ሰላም ስትሆን ነው እንዲህ ተሰብስበን ምንበላው የምንጠጣ። ሀገራችን ሰላም ያደርግልን። የወጣው በሰላም ይግባ። እኛ እንደተሰበሰብን ነው መድኃኔዓለም እዚህ

እግዚአብሔር ይስጥልኝ ለዛሬ ቀን አደረሰን። እንደዚህ ተሰብስበን ተደስተን ተስካር በልተን ጠጥተን ይህን ሰዓት ያደረሰ እግዚአብሔር የተመሰገነ ይሁን። እውነት እኔ በጣም በልቤ ነው ሁላችሁን የሚወዳቸው።

እግዚአብሔር ደግሞ ከበሽት ከዚህ በሽታ ያገላግላቸው ያገላግላቸው። ይሄ ኦክሲጅን እንደዚህ ይዛቸው የምትሄዱ ቁጭ አርጋችሁ እንደልባችሁ ሁላችሁንም እንደምትሄዱ ያበቃቸው። አሜን። እውነት የውሸት አይደለም። እውነት ትልቅ ሰው ይሄን አስብ፣ ይሄን አስበሽ

ቤቴ እኔ ቤቴ በልቼ ጠንክቼ እሷ ደሞ እያመት ባለት ቤቷ ባዶ ሆና ብለሽ ለዛሬ ፕሮግራም አድርገሽ

ስለነገብ ለእግዚአብሔር ቀን ነው፣ እና ይሻላል እሱ ደህና ትሆናለህ ያስል ሁ ግን ያለው መጣችሁ ሰርታችሁ አይደለም ያመጣችሁት፣ ይሄንን ዶሮ እዚህ ነው የሰራችሁት። ያ ማለት ማለት ነው፣ ቤት የበአል ድባብ እንዲኖረው አድርጋችሁት። እግዚአብሔር አምላክ ሁሌ በዓል ቤታችሁ ሁሌ ደስታ

ለዓለም እንዲናገሩ ተነስቷል ኢየሱስ ብለው ለዓለም እንዲናገሩ እዩና እመኑ ሰዎች፣ ድንጋዩ ተፈነቃግሏል፣ ኢየሱስ በእኩለ ለሊት በሃይሉ ሞት ድል ነስቷል።

ኢየሱስ በኩለ ሌሊት በኃይሉ ሞትን ድል ንስቷ መላእክቱ ነጭ ለብሰው ምስራች

ሳየው በኩል የሰው ልጆች ሕይወት ኢየሱስ ክርስቶስ ተነስቷል። በእውነት በዝግ መቃብር ውስጥ ተነሳ ሳይከፍተው፣ አዳምንም ከሞት ከሲኦል አወጣው። በትንሣኤው ተረስተን ዘምርኒ የምሕረቱን ዓመታት መቁጠር ጀመርን።

ማስተዳደር ማድረግ እና እንደው ቤተሰቡ ከምንም ሰው ሰው ቤት ሄዶ ጎረቤት ቤት ሄዶ ቡና ቁርስ በርቶ ማዋል ማደር ይችላል። ግን ኦክስጅን ማጣት ደግሞ ስለሚያመጣ ምናልባት አሁን ምን ወላድ ካምላትስን በኮሮና ወቅት

ይሄን አስቀምጠላችኋለሁ ያላችሁውን ለዛች እህት እንዳደርስላት እንዲተባበሩኝ ጸጋውን ሰለት

ሰራተኛ እንዲታበሪ እግዚአብሔር ይርዳህ። ማውራት ይከብዳል፣ ኦክሲጂን ታፍኖ ማውራት ይከብዳልና እግዚአብሔር አምላካችን

ከዝተባዊተዚህ የትናየት ባለ እግዚአብሔር አምላክ ልጆችሽ ናንችን ይጠብቅሽ፣ ጤና ይስጥሽ። ምሽን እንጨት ላይ ይስቀልሽ ድሮ እንጨት ላይ ማለት ነው ለማለት እንጨት ላይ

ብቻ ልጅ የተጨነቀች ነው። ትንፋሽ እኔ አውቃለሁ፣ እኔ የሆነ ነገር አለ። ተው፣ እንዴት እንደሚያፍነኝ አውቃለሁ። ሁሌ በርክ ብቻ ለምን ቀመጠው በዛ ሀገር ብያለሁ እንጂ ርዱት፣ ያላችሁን አካፍሉና፣ ጤነኛ ተራምዳችሁ የምትሄዱ ቤታቸው ቡሉ ያድርጉላት። ትንሽ ትንሽ ተካፍሉላት እና ይቺ

አደርጋለሁ ሰብስክራይብ ያላረጋችሁ ሰብስክራይብ አርጉ፣ ላይክ አርጉ። ብዙ መልካም ስራ የምንሰራበት የታመመተው እንጠይቅበት ቻናል ነው እና በጣም ነው፣ በጣም ነው።